ላይ ትልቁ ፈተና እቃ ገዝታችሁ ገዝታችሁ ካርጎ ለማድረግ ስታስቡ ያሉን ፈተና ልነግራችሁ አልችልም። እንደ ሌላ ሀገር እንደ ዱባይ፣ እንደ ስዑዲ እንዲሁም ደግሞ እንደ ሌላ አረብ ሀገራት እንደ ልባቸው አማርጣችሁ በፈለጋችሁበት ሰው፣ በፈለጋችሁበት ዋጋ፣ በፈለጋችሁበት ጊዜ እቃችሁን የምትልኩበት ሀገር አይደለችም። እቃ የሚልኩ ሰዎች በጣም ጥቂቶች ናቸው። እናንተ ከነዛ ውስጥ ታማኝ ናቸው እቃይን ያደርሳሉ አደርሱም የምለው ነው እንጂ ስለ ገንዘብ ነገር ምንም በቃ እንትን አይሰጣችሁም ግድ አይሰጣችሁም ታዲያ እኔ ከአስር ቀን ፈለጋ በኋላ አግኝቻቸው በጣም ጥሩ ሰዎች አግኝቻቸው እነዚህን እቃዎች ወደ ኢትዮጵያ ልክነ ማለት ነው ሰላም ጤና ይስጥልኝ ውድና ተከበራችሁ የህናን ሚዲያ ቤተሰቦች ህናን ሚዲያን ሰብስክራይብ ላይክ እና ሼር በማድረግ ቻናልን አሳድጉልኝ እንግዲህ ባለፈው ቪዲዮ እነዚህን እቃዎች አሳይቻችሁ ነበረ። እነዚህን እቃዎች አይታችኋል፣ የባለፈውን ቪዲዮ ያያችሁ ሰዎች። እንደውም ደግሞ ይሄኛውን ሻንጣዬ ከፍቼ አሳይቻችሁ ነበር፣ ምን ውስጡ እንዳለ ማለት ነው። ዛሬ እንግዲህ ከቻልኩኝ እነዚህን ሻንጣዎች፣ እንደውም ያንን ሻንጣ እና ይሄኛውን ሻንጣ ምን ውስጡ እንዳለ አሳያችኋለሁኝ። እነዚህን እቃዎች በሙሉ የገዛኋቸው ለራሴ ነው፣ ለቤተሰብ የገዛሁት የለም። ብትን ጨርቅ ገዝቼ ለቤተሰብ ለመላክ ፈልጌ ፖስታ ቤት ሲሄድ ሁለት ኪሎ አስራ ስድስት ብር አለው። አስራ ስድስት ዲናር በዚህ ሀገር ማለት ነው። በጣም ውድ ነው። በዛ ውስጥ ደግሞ ሽቶ አድርጌበት ነበረ። ሽቶን መልሻሉ። ሰዓት ሄዶ ስለነበረ መለሰኝ ማለት ነው። እሁድ ነው የሚልከው እንግዲህ እስከ አምስት ኪሎ ምናምን ይደርሳል። አስራ ዘጠኝ ሜትር ሽፎን ነበር የገዛውት። በዚህ አጋጣሚ ኢትዮጵያ ላይ ሽፎን በውድ ዋጋ በጣም ግን ኳሊቲ ሽፎኖች አሉ። እንዲሁም ደግሞ በአነስተኛ ዋጋ ቆንጆም ሽፎኖች አሉ። እናንተ አማርጣችሁ መግዛት ትችላላችሁ። እኔ ከነዛ ከኢትዮጵያ ሶስት ሽፎን ገዝቻለሁኝ። ሲያልቅ ቪዲዮ ስላክልኝ ቪዲዮ እለቅላችኋለሁ። በጣም በቂ ለእኔ ጥሩ ዋጋ ነው። ለምሳሌ አሁን እኔ እዚ የገዛሁትን ብትንጨርቅ መላከውን እዛ ማሰፋውን ሳስበው እጥፍ ነው የሚሆነው። ያው ቤተሰብ አንዳንድ ጊዜ ከውጭ የመጣ ነገር የተለየ ስለመስላቸው ትንሽ አስቸጋሪ ነው እና ምንም ማድረግ ስለማልችል ያው ልልክ ነው ማለት ነው። እነዚህን እቃዎችን እንግዲህ እኔ እነሱ ናቸው ከጉምሩክ የሚያወጡት። ከዚህ የመላካውን የጉምሩክ የቀረጡንም እንዲሁም ደግሞ እስከ ቤታችን ድረስ የመኪናው የትራንስፖርትም አንድ ላይ አርጌ ነው ዚህ የሚጨርሰው። በጣም ደሳላይ ነገር ይሄ ነው ኔ ምክንያቱም አሁን ጉምሩክ ሰው ቢያወጣልኝ ቤተሰብ ቢያወጣልኝ ሶስት ቀን አራት ቀን ቁጭ ብሎ ነው የመጋዘን ትከፍላላችሁ ከእንደገና ደግሞ የመኪና እንኳን ትራንስፖርት ስትሉ ኮንትራት በጣም ውድ ነው በነገራችን ላይ እዚህ ግን እነሱ ራሳቸው ሰው አላቸው ጣጣችሁን ጨርሳችሁ አንደኛችሁን ትገላገላላችሁ እኔ እንግዲህ በጣም ደስ ብሎኛል የምትፈልጉ ሰዎች ካላችሁ የመጀመሪያ ኮመንት ስር ስልካችሁን አስቀምጥላችኋለሁኝ ደውላችሁ ማናገር ትችላላችሁ። እንዲሁም ደግሞ ለምትፈልጉት ሰው ሼር ማድረግ ትችላላችሁ። እንግዲህ እንትን እየሰራሁኝ አይደለም፣ ማስታወቂያ እየሰራ አይደለም። እኔ ደስ ስላለኝ ሌላ የምፈልግ ሰው ካለ ብዬ ነው። እኔ ምክንያቱም እነዚህ ሰዎች ለማግኘት ቲክቶክ ላይ እንግዲህ ብዙ ጊዜ ቲክቶክ አልጠቀምንም ብዙ ነገር እየፈለግኩኝ ነበር በ የባህሬን ካርጎ እያልኩ እየጻፍኩኝ ምንም ነገር የለም። የዱባይ ነበር መጣለኝ። እና በመጨረሻ ግን በሰው በሰው አገኘሁኝ። በጣም ደስ ብሎኛል። እንግዲህ የኛውን ሻንጣ ከፍቼ ልብሶችን ሰቅ እያሳያችኋለሁኝ። ከንገራው ነው የቤት እቃዎችን እስቲ ላሳያችሁ። ብትገዙ ጥሩ ናቸው ያልኩትን እኔ የገዛሁትን ማለት ነው። እዚህ ጋር እንደምታውት ይሄ የስላጣ ማድረቂያ ነው። አጥባችሁ ያደርቃል። እንዲሁም ደግሞ ይከታትፋል። አያቸው የምትፈልጉትን ቀይራችሁ ይከታትፋል። ፎቶ ላይ ይታያል። ይህ ፌርሞዝ ነው። በተለይ ደግሞ ኢትዮጵያ ላይ ውድንን ነገር እዚህ ብትገዙ መልካም። እንግዲህ በኢትዮጵያ ይሄኛውን ስድስት መቶ ብር ነው ገዛሁት። ፌርሞዝ ቅናሽ ሲወጣ ነበር ያኔ የገዛት እና ይሄኛው ደግሞ የውሃ ማሞቂያ ነው። በኢትዮጵያ ላይ ስንት እንደምሸጥ ሁላችንም እናውቃለን። እንግዲህ ይሄኛውን አንድ ነጥብ ሰባት ሌትር ውሃ ነው የሚያሞቀው። ወደ ስድስት መቶ ሰባ ብር ነው ገዛሁት እኔ እና ይሄኛውን የስጋ ስጋ መፍጫ ረስቼዋለሁ እንደገዛሁኝ በጣም ቆንጆ የስጋ መፍጫ ነው። እንግዲህ ማርኩ እንደምታወት ነው፣ የታወቀ ማርክ ነው ፊሊፕስ። እና ይሄ በጣም ቆንጆ የሚባል ብራንድ ነው ማለት ነው። ልብሶችን ሳወጣ፣ ቀሚሶችን ሳወጣ ከባለፈው ቪዲዮ ላይ ያልነበሩትን ጫማዎች አያቸው። እነዚህ ሁለት ጫማዎች አለ ማለት ነው። ይችን ጫማ ለማውጣት ፈልጌ ነበረ ግን ሳየው ከኋላ ዋጋውን አስቀመጥኩኝ። ዋጋ በጣም ውድ ነው። እዚህ ጋር የጸጉር ማድረቅ አለኝ። አያችሁት፣ ፊሊፕስ ነው፣ በጣም ቆንጆ ነው። በተለይ ደግሞ የጸጉር ማድረቅ የምትገዙ ሰዎች ፊሊፕስ የተመረጠ ነው። ኢትዮጵያ ላይ መብራት ቢጠፋም ቢሄድም ቶሎ አይበላሽም። ኳሊቲው አንደኛ ነው። ፊሊፕስ የታወቀ ነው። ዋጋው ግን በጣም ውድ ነው። በጣም በጣም ውድ ነው። በዚህ ሀገር ወደ ሀያ አምስት ዲናር አካባቢ ነው ገዛሁት። እንግዲህ ወደ ኢትዮጵያ መንዝሮት እንዲሁም ረስቼ የነበረ ዋጋውን ከላቡ ላይ ተጽፎበታል። ይሄኛው ቀበቶ ነው። በተለይ ደግሞ ልብስ ምናምን ከሰፋችሁ ወይም ደግሞ ዝም ብላችሁ ማረግም ትችላላችሁ። ቀበቶች ናቸው። ይሄኛው የእጣን ማጨሻ ነው። ይህ ደግሞ ሹራ መስራ ሹራ የፈለጋችሁትን ነገር መስራ ነው። በጣም ቅናሽ ነው። እዚህ ሀገር በነገራችሁ በማይታመን ዋጋ ነው የምትገዙት። ኢትዮጵያ ላይ ውድ ነው። እዚህ ሀገር ይቀንሳል። ሌላው እንግዲህ እነዚህ ቀሚሶች እዚህ ጋር እነዚህ የምታዩዋቸው ቀሚሶች ናቸው። ዛሬ እንግዲህ የቀሚስ ቀን ነው። ሌላውን ለመውጣት ደከመኝ፣ ግን ግማሹን አውጥቼ ሰቅያለሁ። እስኪ እናንተ ምረጡ የትኛው ቆንጆ ከነዚህ ውስጥ። እነዚህን የምታያቸውን ቀሚሶች ሰቅያለሁኝ። መኝታ ክፍል ነው በነገራችን ላይ አልጋ ላይ ነው ቪዲዮ የምቀርጸው እና ይታያል። እንዴት አያችሁ? ይሸጣል መግዛት ምፈልግ ካለ ይሸጣል። እነዚህ ልብሶች የገዛዎች ናቸው። ያው ተጨማዷል፣ እንግዲህ ምንም ማድረግ አይቻልም። ታውቃላችሁ፣ አረብ ሀገር በሻንጣ ውስጥ ነው ትልቁ ነገር። እኔ ኢሲ ከፍታለሁኝ ሙቀት ላይ ደግሞ ልብሳችሁን ለታስቀምጦ እሺ፣ ያበላሻል። እንግዲህ ኢትዮጵያ ስደርስ መተኮስ ይቻላል። በነገራችን ላይ መተኮስ ይቻላል፣ እንደውም ካውያም ወይም ደግሞ ልብስ መተኮሻውንም እገዛለሁ ብዬ አስባለሁ። ኦፈር ስላልወጣ አልገዛውም። የሚጠቅሙኝን ነገሮች ኢትዮጵያ ላይ የተወሰኑትን ነገሮች ይገዛለሁ። በተለይ ደግሞ የሽንኩርት መፍጫ ከፈለጋችሁ ኢትዮጵያ ላይ ይሻላል፣ ቅናሽ ነው። እዚህ ሀገር ያው ውድ ነው። ፌርሞዝ ግን ከዚህ ሀገር ክስ በቃ፣ የፌርሞዝ የስጋ መፍጫ እንዲሁም ደግሞ የነጭ ሽንኩርት መዳመጫ በጣም ርካሽ ነው። ኢትዮጵያ ላይ የለም ጊዜ ኢትዮጵያ ላይ ያለለ ዕቃ የለም ይባላል፣ ግን ያለለ ዕቃ ደግሞ አለ። ለምን ይጓሻል? እንግዲህ ዛሬ የቀሚስ ቀን ነው። እነዚህን ቀሚሶች እንግዲህ ሌሎችም ይሄኛው ታች ባለው ቀሚስ ነው። ይሄኛውን እንግዲህ እኔ ለቪዲዮ ብዬ መኝታክ ብዬ ሰቅያለሁኝ። አያችሁት የቲሙ ልብስ። ይህ ቀሚስ ከቲሙ የተገዛ ነው። ረዥምም አጭርም አይባልም ይሄ ቢጫ ልብስ የምትወዱት ድርያ ነው። ቀሚስ አይሆን ድርያ ነው። እቺ ናት። ብዙ ማ ትታየው እችኛው ቀሚስ ናት። አጓጉል ቀሚስ ናት። አያቸው የምታምርግ ስትለበስ ታምራለች። ልብስ በነገራችን ላይ ስለበስ ያምራል። እንግዲህ ከአረብ ልብስ እንግዲህ እኔ በጣም በውድ ዋጋ ገዛሁት። ይሄ ልብስ ነው። ከገዛሁት በኋላ ልቅሻለሁ። አውቃላችሁ መዳሚ ይወስዳል። ሳዩ ይሃኛውም ልብስ ውድ ነው ውድ ነው። እነሱ ለካስ ርካሽ ነው። እና ይሄኛውን ልብስ ነው የገዛሁት። በሁድ ያው የአረቦች ጌጥ አለበት ሲያስታውቃል። ግን አስቀምጫለሁ፣ ያምራል። በተለይ ደግሞ አንዳንድ ቀን ሰፋ ያለ ልብስ መልበስ ከፈለጋችሁ ቤታችሁ ውስጥ ቆንጆ ነው ማለት ነው። ይሄኛው ይሄኛው ልብስ በነገራችን ላይ ሼፒ ቀሚስ ነው። እንግዲህ እንዴት እንደማሳያችሁ አላውቅም። ቆንጆ ነው። ይሄኛውንም ኦፈር ሲወጣ ነበረ የገዛሁትና አያችሁ፣ በጣም ረዥም ቀሚስ ነው። እንደ ራስ ልብስ መጠቀም ትችላላችሁ። ሲለበስ በጣም ያምራል። እኔ ወድጄዋለሁኝ። ሌላው ይሄኛው ነው። ይሄ ጥቁሩ ይታያል። ይታያል ብዬ ተስፋ አደርጋለሁ። አያችሁት፣ ይሄኛው የራስ ልብስ ነው። ይሄ ነው እንግዲህ በጣም ውድ የገዛሁት። ሁለተኛው ደረጃ ላይ ያለው ልብሴ ይሄ ነው። ይሄ ግን ወድጀዋለሁ። አያችሁት፣ ከጎንና ከጎን ቅድ አለው። እስከዚህ ነው። እጅግ ጉርድ ነው፣ በነገራችን ላይ ሙሉ አይደለም ግን፣ ይሄኛው ጌጡ እስከላይ ነው። ወድጀዋለሁ። በጣም ቆንጆ ነው። ይሄ በነገራችን ላይ ሽፎን አይመስልም፣ ቀሚስ ናት። አያ ለማወቅ አንዳንድ ጊዜ ያለማወቅ እንደዚህ ነው። አያችሁ አማራ ስታጡ ናት። ያው እኔ ካለበት ኩኝ ለሰው ይሰጣል ይሄኛው ልብስ ቆንጆ ልብስ ነው እንግዲህ፣ ካሜራ ላይ በደንብ ይታይ አይታይ አላውቅም። ይሄኛው ልብስ ቆንጆ ነው። ትልቁ ነገር ይሄኛው ልብስ ነው። ይሄኛው ልብስ እንዴት እንደገዛው ብታውቁ ከመቶ ሰባ ፐርሰንት ቅናሽ ነበር ዋጋው ማለት ነው። ሳየው ልብስ ወደድኩት ግን ደግሞ በጣም ሰፊ ነው፣ ለእኔ በጣም ሰፊ ነው። ምን አረግኩኝ በቃ ልግዛውና ኢትዮጵያ ገብቼ ያጠባለሁ ብዬ አሰብኩኝ። ሰፊ ነው ነጭ ጠምስ ነው። ያ አንገቱ ላይ እንደዚህ አይነት ጌጥ አለው። አያችሁ ከውስጥም አለው እና ሰውነት አሳይም ደስ የሚለው ብቻውንም መለበስ ይችላል፣ ግን በቀበቶ ማድረግ ትችላላችሁ። ሁለት ነው በነገራችን ላይ አንድ ላይ እና ወይም ደግሞ ማስጠበብ ይቻላል። ይሄ ጎንና ጎኑ ማስጠበብ ይቻላል። እኔ ቢሆን አሁን ላይ ሳስብ ባልገዛሁ ገንዘብን ባስቀመጥኩ። ምክንያቱም አጠባ ለምትሉ ልብሳችሁ ሊበላሽባችሁ ይችላል ታውቃላችሁ። እና የዛሬ ቪዲዮ ይህን ይመስል ነበረ። ሀናን ሚዲያ ነው፣ የተለያዩ እቃዎችን የምታገኝበት ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሽር በማድረግ እንደውም ደግሞ ቻናልን አሳድጉልኝ። በቀጣይ ቪዲዮ የፈርኒቸር ውጤቶችን ይዤላችሁ እመጣለሁ ከኔ ጋር ስነበራቸው አመሰግናለሁ። ጤና ይስጥልኝ።